አሰላሙ አሌይኩም በረህመቱላሂ ወበረካቱ ሰላም ሰላም ብያለው የሌላ እምነት ተከታይ ሰላም ናችሁ እንዴት ናችሁ አልሐምዱላ እኔ ያለውኝ አልሐምዱላህ ባላችሁበት ባላችሁበት ሰላማችሁን ብዝዝት አላህ ያደርግልኝ ከሀገር ውጭ ከሀገር ውስጥ ያላችሁ ማለት ነው እና ዛሬ በአዲስ ቪዲዮ መጥቻለሁኝ እውነት በጣም በቃ ላይ ቪዲዮ ስጀምሮ ደግሞ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ ከጎን ሆኖ ቤተሰቦች ይጠቅማቸዋል። እስከ መጨረሻ አዳምጡት ማለት ነው እና በቃ እኔ ምን ብዬ ልጀምረው፣ እውነት በጣም ከባድ ነው። በጣም ከሚገርመኝ ከኢትዮጵያ በቃ አዲስ ነው በቃ እስከ መጨረሻ አዳምጡኝ። ያው ጥያቄ አለኝ። ለማን ነው አትሉኝም? ለኢትዮጵያ ዩቱበሮች ጥያቄ አለኝ። ምንም ብዙም ባልከታተላችሁ ትንሽም እንኳን በተከታተልኩት ባየሁት በማያቸው ቪዲዮዎች በጣም ውስጥ የሚነካ የተለያዩ ቪዲዮዎችን እያየን ነው። ኢትዮጵያ ዩቱበሮች ላይ ማለት ነው። ከቅርታ ጋር ብዙ ሰዎች እንደዚህ አይነት ቪዲዮ ሰርች አላውቅም። የመጀመሪያዬ ነው በእንደዚህ አይነት ቪዲዮ የመጣሁት። እስከ መጨረሻ አዳምጡት። እኔ በጣም በጣም ስላሳዘነኝና ስለገረመኝ ነው እውነት። በነገራችን ላይ ዩቱብን እኮ ለጥሩ በነገር ብንጠቀመው ይሻላል። ወደ ሚዲያ ስንመጣ ደግሞ ጥሩ ነገር ይዘን ብንመጣ ይሻላል። ሁሉም እያንዳንዱን የቤታችን ገመና ሚዲያ ላይ ማውጣቱ ተገቢ ነው? አይደለም ያኒ እና ጥሩም አይደለም። እውነት ሚዲያ ላይ ነገ እኮ እናንተ ተጣልታችሁ ምን ብላችሁ፣ ነገ ያንን ቪዲዮ ስታዩት በጣም በቃ እኔ እንጃ። ለልጆች ለራሳችሁ ራሱ ታርቃችሁ አብራችሁ ስትኖሩ ያ ነገር ተቀምጧል አይጠፋም። እናንተም ታዩታላችሁ፣ ህዝብም ያየዋል። ህዝብ እንኳን ለጊዜው አይቶ ምን ብሎ አዝኖም ስቆም ምንም ብሎ የፈለገውን እስታይ ሀሳብ ሰጥቶበት ያልፈዋል፣ ይረሳል። የሰው ልጅ ለጊዜው ነው የሚያምረው። እናንተ ግን አትረሱትም። ራሳችሁ ያደረጋችሁን ጥፋት ራሳችሁን የምትወቅሱበት ጊዜ ይመጣል እና እና በቃ አንዳንዴ ወላ እውነት ለማውራት ላ ይከብደኛል ሳያው ራሱ እውነት ነው እውነት አይደለም እላለሁ። ኤግዛምፕል ላምጣላችሁና ሄና ሂቤት የነቆብዬ ቤት ማለት ነው። በአሁኑ ሰዓት ሳየው እውነት በጣም በጣም ነው የሚገርመኝ። እውነት እኔ ብዙም እንደዚህ አይነት ዩቱብ የኢትዮጵያ ዩቱበር እንደ በፊቱ አልነበረም። ዩቱብ ብዬ ከጀመርኩኝ መከታተል ትቻለሁ። የሆን አክል ሆን ይገርመኝ ና ከፍታለሁ። አንዳንድ ቤቶችም ማለት ነው ያው እኛ የመዳም ቅመሞቻው በነገራችን ላይ ለዚህ ያበቃ ናችሁ ካለ ሀበታች ማለት ነው እንግዲህ እየለፈላችሁ እደጉ። ግድ በቃ እመሩ ግን እንድትጣሉ ሲሆን ያሳቅ እኛ አደለ የምናሳድገው መሰጪዋላ ነው። ሰበብ ነን እኛ። በነገራችን ላይ እኛ ሰበብ ሆነን ነው ለዚህ ደረጃ የደረሳችሁት። ምንድል ፈልጌ ነው ዩቱብን ይዘን ስንመጣ ጥሩ ነገር ይዘን እንምጣ። ለዶላር ለዶላር ብለን ወላህ የሎነ ነገር ይዘን እንዳንመጣ፣ ለትውልድም ጥሩም አደለም፣ ለራሳችሁም ለጥሩ አደለም። እንደው ፀር ነው፣ እንደ ሀገርም ጥሩ አይደለም፣ ለትውልድ ጥሩ አይደለም። በአጠቃላይ ምን ይሁን ምን አይቶ ነው የሚማረው። እናንተ እኮ ጥሩ ነገር ይዛችሁ እንድትመጡ ነው እኛ፣ እናንተ ጥሩ ነገር ስታሆኒ። ዩቱብን ለምጀምር እኮ እስከምን ድረስ ደርሻለሁ በነገራችን ላይ ያ ረቢ እንደዚህ አይነት ቪዲዮ አያምጣኝ። እንሻላ በጥሩ ጥሩ ነገር ምንመጣ ሰው አላህ ያድርገን። በዚህ አጋጣሚ ላይክ፣ ሽር፣ ሰብስክራይብ እያረጋችሁ እስከመጨረሻል አዳምጡ መጣም በቃ በሰሞኑ እኔ እንዲሁ እውነት ነው እውነት አይደለም ላለ እውነት ነው እንዳለል፣ የምታዩት ነገር እውነት ይመስላል ውሸት ነው ልትሉ ድራማ ይመስላል በቃ ምንእኔ ምን ብዬ እንደሞዝ ድራሱ ግራ ይገባኛል እገባለን ኮሜንቶች ነገር ነው የሚጽፉት ነገር እውነት ነው ላለው ደ በቃ እውነት በየእለቱ ሲለቀቅ በቃ ድራማ ነው የሚመስለኝ፣ አስበውበት ተሰርቶ የመጣ ይመስል። አንዳንዴ ደግሞ ሁኔታቸው ለግታቸው ስታየ እውነት ነው የምታዩት ነገር እን እንዲህ በጥፊ መምታት አለ፣ የተለያየ ነገር አለ። እውነት እኔ በቃ አሁን ኤክዛምፕል የማን ቤት ላንሳ እና ውብዬም ቤት ላንሳ። እቺ አንድ ነቀዚ የሆነች ልጅ አለች፣ ኢናሌላ ወይ ኢና ሌላ ራጅን። እንደዚህ አይነት ሴቶች ግን አላ ሆናቸው እውነት እኔ በህይወቴ አይቻለሁ። ያዚህ እንደዚህ በድፍረት እንደዚህ መጥቶ ትዳርን ብትንም የምታደርጉ ሴቶች ግን አላህ የስራችሁን ይስጣችሁ። እውነት እንዴ አታስቡም? ትዳር ማለት እኮ ሁለት ሰዎች አይደለም ይለያየው፣ ልጆች ይበተናሉ። ብዙ ነገር ትዳር ሲባል እኮ ትዳር ሲፈርስ ብዙ ነገር አለው። ለራሳችሁ ለጊዜ ስሜት ብላችሁ፣ ለራሳችሁ ጥቅም ብላችሁ፣ ለራሳችሁ ደስታ ብላችሁ የብዙ ህይወትን ሰው ነው የምታበላሹት። እንደዚህ አይነት ሴቶችን ወንዶችን፣ እባካችሁን ከእንደዚህ አይነት ነገር ተቆጠቡ። ጥሩ ነገር ይዛችሁ እንድትመጡልን ነው የምንፈልገው። እኛ እኮ ያሳደግናችሁ በነገራችን ላይ ያው እኛ አይደለም የምናሳድገው ፈጣሪ ነው ያው እኛ ሰበብ ነን ሰበብ ነን። ጥሩ ነገር መጀመሪያ ስትመጡ አሳድጉን ተናንሳችሁ፣ ምን ብላችሁ በራንካችሁ ያምራል ምናምን፣ ብዙ ነገር የሚያስደስት ነገር ይዛችሁ ትመጣላችሁ። እንደው አሁን ግን ይዛችሁ የምትመጡ ነገር ጦርነት ነው። እንዲ ዩቱብን እኮ ለጦርነት ነው የከፈታችሁ። አይቀርባችሁ አንዱ ቪዲዮ ሆና ለእኔ እንዳየሁት ነው አንዷ ብዙ መለከት አታላችሁም። በነገራችን ላይ አበደች። እኔ እንጃ በየዕለቱ ያሳያታል ባለቤቱ። እውነት ለምን ያሳያታል? ተገቢ ነው ይሄ? በሌላ ነገር ቪዲዮ አይሰራ ውሰኑ እያሳየ ቪዲዮ ይሰራል። ሊና ሊላ ወይና ላላቸ መላፍ ይጠብቅን ከእንደዚህ አይነት ነገር። እውነት በጣም ነው የሚከብደው። ለብር ብለን ማለት ነው፣ ለዶላር ብለን ለዶላር ብለን የማይሆኑ ነገሮችን እዚህ ህዝብ እንዲያየው አለም እንዲያየው አታድርጉ። እውነት ተገቢ አይደለም። በቃ የአንዳንዱን አሳዩ። የከበዳችሁን እንኳን ህዝብ እንዲረዳችሁ እንኳን አሳዩ። ይሄ እኮ ሁሉም ነገር ገመናችሁን እንዳለ ነው ያሳያችሁን። እውነት ግራ የሚገባኝ እውነት እንዴት እንደማይካብዳችሁ በቃ ምንም ሆነ ምንም የትመምጭ ዱቂትን ፍጪው ነው የሆነባችሁ የኢትዮጵያ ዩቱበሮች። የምናየው ነገር እውነት ዝግንን ነው የሚለን በአሁኑ ሰዓት ማለት ነው። የድሮ ፍቅራችሁን ነው የምንፈልገው። የድሮ ሳቃችሁን፣ ብራንካችሁን፣ ጨዋታችሁን ነው ምን ፈልገው እኛን እናንተ የተንጎዞ እንደሰት ነበር። ያው ስንወድም ሳንወድም ያው የመዳን ቤት ስንኖር ትንሽ ነገር ነው የሚያስደስተን። ከመዳን ጭንቀት ወጥተን ክፍላችን ስንገባ ያው ለእናንተውን ብለን ኮሜንት እንጽፋለን፣ እናያለን፣ እንከታተላለን። ድሮም እኮ እናያችሁ ነበር። አሁን ድሮ ሳይሆን ያው በቅርቡ እናያችሁ ነበር። አሁን ግን በጦርነት በጦርነት ላይ ነው ያላችሁት እና ጦርነት ነው። እያንዳንዱ ቤት ጦርነት ነው የኢትዮጵያዊ ዩቱበሮች ባለተዳሮች እያንዳንዳቸው ጦርነት ነው ጦርነት። በሰላም ነገር እንደ ድሮው በብራንክ በሚያምር ሚያምር ብራንኮች ትመጦ ነበር። በጣም ያዝናናን ነበር እውነት በቃ እንደ ብራንክ ደስ ያው፣ ብራንኩ ባይወደድም ውሸትን የሉነ ነገር ይዞ ከመምጣት ብራንክ ይሻላል ብዬ። ብራንክም በጣም ጎጂ ነው በነገራችን ላይ እኔ ብራንክም እየደገፍኩኝ አይደለም። ብራንክም በጣም ነው የሚጎዳው። በከብራንኮችም አንድ ያየሁት ብራንክ አለ። በጣም ማውራትሁን ሌላ ቪዲዮ ሰራበታለሁ እሱንም እና አሁን በቃ እንደ ኤግዛምፕል ላምጣላችሁ ነ ይህን ብዬ ቤት እውነት በጣም የሚያሳዝነኝ ትዳር እሱ ነው። እውነት ከሆነ እውነት ብዬ ነው እኮ ማመን የሚከብደኝ በነገራችን ላይ የኢትዮጵያ ዩቱበሮችን ማመን በጣም ነው የሚከብደኝ። እውነት ነገር ይዘው የሚመጣሉ ብዬ በቃ ብዙ ጊዜ አስብና ይህ ነገር እውነት ነው እንዴት ነገ ታርቀው ታያለ አሁንም ታልጥጣ ላሉ እንደው ስራ ሲቀዘቅዝ በቃ ወደ ጦርነት ገብቷል ይመስለኛል ሳስበው። እንግዲህ አላህ ነው የሚያውቅላቸው። ሁላችሁም ራሳችሁን ጠይቁት። ውሸት ነገር ከሆነ እውነት ከሆነ ሁሉን ነገር ወደ ሚዲያ አታውጡት። ጥሩ ነገር አስተምሩ። ልጆቻችሁ ምን አይተው አሁን ይህ እነዚህ እነ ውብዬ ቤት እኔ ወላሂ በጣም ከዘገነንኝ ነገር የነው ውብዬ ቤት ዘገን በቃ መያቱላ፣ በቃ ታሳዝነኛለች ውብዬ እውነት እንዴ ሴት ልጅ ቤቷን ውሌ ቤቷ ድረስ መጣ። እኔ ጥፍጥፍ አድርጌ ነው በቤት ማስወጣት። በነገራችን ላይ ብዬ እኔ ምን እንጃል። ቪዲዮ እኛን ቪዲዮ ትከታተሉ ነው ብዬ። እኔ በጣም ነው የገረምሽ፣ ትግስት ልበለው ምን ልበለው? እኔ ወላ ጥፍጥፌ ነው ከቤቴ። ባለቤቴ ይግባ መብቱ ነው፣ አልከለከለውም። በአግባቡ መውጣት ካለበት መውጣት ባለበት መንገድ ይውጣ። ግን እሷ እንዴት ፈቀድሽላት? ቤትሽ እኮ ነው መብትሽ ነው። ጥፍጥፍ አድርገሽ ሸውጫት፣ ህግም አይጠይቅሽ፣ ቤትሽ ነው። የመጣችው ምታየው ምትሰራው ሰክት ምታሳየው ሰክት ባሏን እንዴ እኮ ነቀምታት፣ አለች ቀምታት፣ ቤቷን ድረስ ትመጣለች እንዴ ለምን ፈቀድሽላት? ቤት እኮ መብት ይላትም እኮ ያንቺን ቤት ልትገባ። ሴት በመጥፎ መንገድ ከመጣች ያንቺን ቤት መግባት አትችልም መብታለች። ጥፍጥፍ አድርገሽ ሸውጫት። እኔ በሆን ቅጥቅጥ አድርጌ ነኝ እንጃ ወላ ይህን ያዣት ነው የሚል በነገራችን ላይ እውነት የሆነች እንደ ስታያቱ ራሱ የሆነች የደረቀች አውዚ ቢላ ሚነ ሸጣን ራጭ። እንደዚህ አይነት ሴት አላህ የጠብቃችሁ። ያው እንደዚህ አይነት ስሬቶች ናቸው የሰውን ትዳር የሚያምር ትዳር ብትን ትንትን አርገው ይኖራሉ። እንዴ እነሱ ህይወት ደግሞ እንዴት በነገራችን ላይ በአሁኑ ሰዓት መቶ ሰው ነው የሚኖረው ግን መጨረሻው እኮ አያምርም። እና ወላሂ በዚህ አጋጣሚ ብዬ በጣም ነው የምታሳዝነኝ። አሁን ደግሞ እናቱን ማያከብር ሰው እኮ እናቱን ይፈራል። እንዲህ አሁን ደግሞ ብላ ብላ ያንን አበል አሰረችለት። በአቡላ የሆነ ነገር አድርጋ አፈሰሰችው። ካሜራ እየታየ እኮ የትልቅ መረጃ አለ። እውነት ከሆነ እኮ ይችን ልጅ ማሳሰል ይችላሉ። እውነት ትክክለኛ ነገር ይዘው ከመጡ ይችን ልጅ በምንም ነገር የለም በቃ ማሳሰል ይችላሉ። እንዲህ ሀብል ይሄ ድግምት ምን አይነት ድግምት እንደሆነ እራሱ እንጃ። ወላሂ ድግምተኞች፣ አላህ ስራችሁን ይስጣችሁ። ለነገሩ ዱንያ ላይ ያስመስልላችኋል፣ አኬራችሁን ግን እንደምታጡ ያው መጀመሪያም። እንደዚህ አይነት ሰው ለዱንያው ነው የሚኖረው። ስለዚያ ስለ ሰውም አይጨንቅም፣ ስለምንም አይጨንቅም። ህይወቱን በእንደዚህ አይነት ነገር የሚኖር ሰው ለምንም ነገር ኬር አይሰጥም። እና እውነት በጣም ከባድ ነው። አሁን ብላ ብላ ደግሞ እኔ ውስደው እንደው ያት የከበደኝ እኔ አሁን ብቃ ብለ ሙቤ ላይ አሰረችለት፣ አበለምጥታ እሱ ወዲያውን የተቀየረው እንዲህ ያንን ሳይ ነው። ድራማ ነው ይሄ ነገር። ድራማ እየሰሩ ብናልኩኝ እንደገና ስትጣላው ብዬ ምናምን ሳይ ደግሞ እናቱን ስሳ የሙቤን እናሳይ እውነት በቃ እውነት መሆኑን እያለች ልጄን ቀየረች አንዳለኝ ልጄን እያለች እውነት እኮ አንዳላት ልጅ ልጇን ቀየረችባት። ለማስታረቅ መጣ፣ እንደገና ልጇንም በከለችበት። ምን አይነት ድግምት እንደሆነ አላ ወይና ሌላ ወይና ላረጅ። ይሄ በነገራቸው ላይ ትልቅ መረጃ ባይን፣ የምናየው መረጃ ነው ያለው። እሷን ማሳሰር ይቻላል። ደግሞ እህቴን እህቴን ትላለች። የምን እህቷ ናት እንዴ? ናሂ ደግሞ ከትዳሩ ይበልጥበታል እንዴ? የሰውን ህይወት ለማስተካከል የሰውን ህይወት ለማስተካከል የራሱን ቤት በትኖ ነው እንዴ? አንዳንድ ሰዎች ምን አይነት አስተሳሰብ እንዳላቸው እኔ እውነት ከቀልብ የላህን ወደ ቀልብ ተመለስ ማለት ነው። ናይ ነው ስም እኔ ብዙም አይገባኝም፣ ስማቸውም። እና ውብዬ እንግዲህ አላህ ትዕግስቱን ይስጥሸን። የምንምለው ነገር የለም እውነት። እኔ ደግሞ ሙቤን በጣም በቁም ነገር የሚያሳዝነኝ ልጅ ነበረ። እሱም እንደዚህ እኔ እኔ ወላሂ እውነት እንዲህ ለዱራ እስቲ ወላሂ ግራ እየገባኝ ነው። ቤተሰቦች እስኪ በኮሜንት ተስቀምጡልኝ። ለዱራ እንትን ድራማ ነው። እውነት ነው ግን ድራማ ነው እንዳለል። እውነት ነው የምናየው ነገር እውነት ነው። በተለይ ደግሞ ናሂን በጣም በቃ ጨርሰ የለም ሆነ ነገር በከለዋለች አውዚ ቢላ የሚወደውን ትዳር ውብዬ ውብዬ የሚለው ወዲያው ቀይራው፣ እኮ አንቺ አልፈልግሽም እኮ ነው ያለት። አልፈልግሽም እንዴ? ወዲያው ቅርታ ጠይቆ ወዲያው ሰው እንትን ይላል ይቀየራል። እንዴ? እውነት እኔ እንጃ ምን እንደምራ ሱ ግር ነው የሚገባኝ። አውዚ ቢላ ምሽ እኔ እሱ ሲያብራ እንዴት እንደ ያው እንግዲህ አንዳንዴ በህይወታችሁ ብዙ ነገር ታሳልፋላችሁ። ትንሽ የሚያውቀው የሚገባው ይገባዋል። ትንሽ ምን ብዬ እንደምነግራችሁ እራሱ ግራ ገብቶኛል። እውነት እውነት አንዳንዴ ከባድ ነው። በነገራችን ላይ ዩቱቡን ለጥሩ ነገር ተጠቅሙበት። ይህንን ጦርነታችሁን ይዛችሁ አትምጡልን። እንዴ ነገም ጦርነት ነገም ሆነ ነገር ነገም ሌላ ጦርነት፣ አንዱን ጨረሰ ነገ ሌላ ጦርነት አዘጋጅታችሁት ነው። ይህ ለማመን ከብዶኛል። እስኪ ምን ትሉኝ አላችሁ? እውነት ቤተሰቦቼ ምን ትሉኝ አላችሁ? እነዚህ ሰዎች ትክክለኛ ናቸው? ትክክለኛ አይደሉም? ትክክለኛ ነገር ይዘው ነው የሚመጡት? እውነት ናቸው? ውሸት ነው? እውነት ወላይ ለማመን የሚከብደኝ ነገር ነው። ስለሆነ ነው ቤተሰቦች እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እና እውነት በቃ እንደዚህ አይነት ቪዲዮ መስራት አልፈልግም። በነገራችን ላይ እውነት እንደዚህ አይነት ቪዲዮ መስራት አልፈልግም። በሰው ላይ ቪዲዮ መስራት አልፈልግም ግን ያው አንዳንድ የምታዩት ነገር አለ አይደለም? ያው ግድ ቪዲዮ እንድትሰሩ ያደርጋችኋል። እውነት በቃ ለትውልድ ጥሩ ነገር ይዛችሁ ነው በቃ እናንተን እያንዳንድ፣ ምን እንማር ከእናንተ? ጦርነት ጦርነት በየቤቱ እኮ አለ። እንደዚህ ይፋ አውጥታችሁ ደግሞ ይሄ ይሄ ነው ብላችሁ ለትውልድ ድራማ አታሳዩ። እውነት በየቤቱ ጦርነት አለ እናውቃለን። አንዳንዴ እንትናችሁን አይባችሁን ሸፍኑት። ቤት ላይ ጭረሱት፣ በሽማግሌ ጭረሱት፣ በቤተሰብ ጭረሱት። የግድ ዶላር ስለሚያስገኝ ብቻ ወደ ሚዲያ አታምጡት። እና ያው ላይፍ ላይ ሰው እየዘየርኩኝ ነበር ድምጽ ገባብኝ። እና ይኸው እንዲህ ነው የሚመስለው። ወላህኔ በቃ እውነት ግራ እየገባኝ ነው የኢትዮጵያ ዩቱበሮች። እውነት በጣም ነበር እኛን መታዝናኑን በጥሩ ጥሩ ነገር፣ አሁን ደግሞ ሩታ ውርጉዝናት አብረሽ ትቷት እንዲህ በጣም ነው የምታሳዘነ። እውነት በጣም ነው የምታሳዘነኝ። እውነት እውነት እንግዲህ እውነት ከሆነ በእኔ እንጃ ግራ ይገባል። እውነት አብረሽን፣ ወደ ሩታ ተመለስ። እውነት ከሆነ ጥላቸው። እውነት ከሆነ ወደ ሩታ ተመለስ። እውነት ካልሆነ ቀጥሉበት። ያው እንግዲህ ዶላር ነው ፈታበት እንግዲህ ምንም ስለማናቅ በተለይ ደግሞ እናንተ ማመን ይከብደናል። ሮታይ ደግሞ በዚህ አጋጣሚ እንግዲህ በጣም ታሳዝናለች። እንግዲህ አላህ የድረስልሽ፣ በሰላም ተገላገኝ ነው ምለው። የምለው ነገር የለም እና ጥሩ ነገር ይዛችሁ ኑ። ሁላችሁን በጉጉት ነበር እንደ ድራማ በጉጉት ነበር የምንጠብቃቸው፣ ነን ያምርን ነበር ብራንካቸው። ምን ያው ብራንኩ ቢከፋም እናንተን ቢጎዳም ለጊዜው ብራንክ ስለሆነ እኛንም ያዝናናን ነበር። አሁን ጦርነት ሴት በሴት ላይ ሴት በደረብ እንዴ ምን ማለት ነው አረ ተው ተው ተው እና የዛሬ ቪዲዮ ይህንን ይመስላል እና ጥሩ ነገር ይዛችሁን ይዛችሁልኑ እንደዚህ አይነት ነገር እኛን ብዙ መያዝናናንም በቃ ግድ ያው ሁኔታው ስለሚገርመን እንከታተላለን እንጂ ጥሩ ነገር ለትውልድ ጥሩ ነገር ይዛችሁ እንድትመጡልን ቤተሰብ በቃ ዩቱብ እንደ ጥሩ ነገር በአጠቃላይ ዩቱብ እንደ ጥሩ ነገር ተጠቀሙት። ብቻ ዶላር ስላስገኝላችሁ በቃ ይህኔ አተኮቶት አታምጡብን። እንደ በፊቱ ብራንክ ይሻለናል፣ ከእንደዚህ አይነት ጦርነት ብራንክ ይሻለናል፣ እውነት። እና የዛሬ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ፣ እወዳችኋለሁ።